ሰላም፣ ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምናላችሁ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የምነግራችሁ በተለይ ቡና በጣም ለምትወዱ ቡና አዘውትራችሁ አብዝታችሁ ለምትወስዱ ሰዎች ነው። ዛሬ ቡና አብዝተን መጠቀም ምንድን ነው ጉዳቱ? በሰውነታችን ላይ ምን ችግር ሊያመጣብን ይችላል? በቀን አሁን ከሁለት ስኒ በጣም ከበዛ ከሶስት ስኒ በላይ የምትወስዱ ሰዎች ሰውነታችሁ ላይ ሊመጣ የሚችለውን ችግር እነግራችኋለሁ። እንደዚሁም ደግሞ አሁን ላይ ችላ ያላችሁ ባለማስተዋል ምናልባት አሁን የምነግራችሁን ምልክቶች ሰውነታችሁ ላይ የምታስተውሉ ከሆነ በአስቸኳይ ቡና ማቆም ይኖርባችኋል። ቡና ከመጠን በላይ ስንጠቀም ሰውነታችን ላይ ምንድን ነው የሚያመጣው ችግር ምን ማድረግ አለብን የሚሉትን በአጠቃላይ ከቡና ጋር ተያይዞ ያሉትን ሀሳቦች እናያለን። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናል አዲስ ከሆናችሁ ሰብስክራይብ እያረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አርጋችሁ ደግሞ ሌሎችም ጋር እንዲደርስና ግንዛቤው እንዲኖራቸው እንድታደርጉ በክብር እየጠየኩ በቀጥታ ወደ ሀሳባችን እንግባ። በነገራችን ላይ ከመጠን በላይ ቡና መውሰድ እንደዚሁም ደግሞ አሁን የምነግራችሁን ምልክቶች እየተመለከታችሁ ችላ የምትሉ ከሆነ በኋላ ላይ ለከፋ የኩላሊት ሕመም፣ ለልብ ሕመም፣ ለስትሮክ፣ ለእንደዚህ አይነት ችግሮች ልትጋለጡ ትችላላችሁ ማለት ነው። በመጀመሪያ ምንድን ነው ራስ ምታት በተደጋጋሚ የሚያስቸግራችሁ ከሆነ ይሄ መቼ ነው ቡና ተጠቃሚ ከነበራችሁ በኋላ ላይ ብዙ ጊዜ እንደዚህ አይነት ነገር አሁን ቡና የሚወስዱ ሰዎች ቡና በሚያቆሙበት ጊዜ ከፍተኛ ራስ ምታት ይቸገራሉ። አንዳንድ ጊዜ እንደውም አንድ ቀን ቡና ሳጠጡ መዋል እማትችሉ ሁሉ ሰዎች አላችሁ። ብዙ ጊዜ አስተውላለሁ። ቡና ሰዓት የደረሰ፣ ቡና ልጠጣ፣ ዛሬ ቡና አልጠጣውም፣ ራሴን አሞኛል፣ እንደዚህ የሚባሉ ነገሮች ብዙ ጊዜ የተለመዱ ናቸው። ይሄ ቡና ሱስ ሆኖባችኋል። ቡና ሱስ እንደሆነባችሁ ብዙዎቻችሁ ታውቃላችሁ። ነገር ግን እንደዚህ አይነት ችግር ካለ ጥንቃቄ ማድረግ ያስፈልጋችኋል። ይሄ እንግዲህ ሰውነታችሁ ላይ የቡናው ካፌን በጣም በከፍተኛ ሁኔታ ተላምዷችኋል። እንደዚሁም ደግሞ አሁን ቡና ደጋግማችሁ በምጠጡበት ጊዜ ካፌን በባህሪው የደም ቧንቧን የማጥበብ ባህሪ ያለው ታዲያ ራሴን አመመኝ የምትሉት በተለይ ቡና መጠጣት በጣም አዘውትራችሁ በኋላ ላይ ቡና መጠጣት አቁማችሁ ራሳችሁን የምትታመሙ ሰዎች ካላችሁ ይሄ የሚሆንበት ዋነኛው ምክንያት እንግዲህ መጀመሪያ ቡና አዘውትራችሁ አብዝታችሁ በምትወስዱበት ጊዜ ካፌን የደም ቧንቧችሁን ያጠባል ብያችኋለሁ። በኋላ ይሄ ካፌን ቡና ስታቆሙ ከሰውነታችሁ እየቀነሰ ስለሚሄድ የደም ቧንቧችሁ ተመልሶ እየሰፋ እየሰፋ ይሄዳል። በዚህ ጊዜ ራስ ምታት የመፈጠር እድሉ ከፍ ይላል ማለት ነው። ስለዚህ እዚህ ጋር በጣም ማወቅ ያለባችሁ ቡና ሱስ እንዳይሆንባችሁ ጥንቃቄ ማድረግ አለባችሁ። ሰውነታችሁ ከፍተኛ ካፌን እንዳይለምድ ጥንቃቄ ማድረግ አለባችሁ። ቡና ብትጠጡም ባትጠጡም ህመም ሰውነት ላይ ሊፈጠርባችሁ አይገባም። ይሄም የሆነው ብዙ ጊዜ ደጋግማችሁ ቡናን ስትወስዱ ነው እና ቢበዛ በቀን አንድ ስኒ፣ ሁለት ስኒ ውሰዱ እንጂ ቡና ግዴታ ቀን በቀን ካልወሰድኩ የሚል አይነት እሳቤ ውስጥ መግባት የለባችሁም። ሁለተኛው ነገር ደግሞ ካፌን በባህሪው ሰውነታችን ላይ በብዛት የሚኖር ከሆነ ከፍተኛ ድርቀት ሰውነት ላይ ይፈጠራል። እንግዲህ ይሄ አሁን ቡና አብዝታችሁ የምትወስዱ ሰዎች ለድርቀት ትጋለጣላችሁ። ድርቀት፣ ለሆድ ድርቀት፣ ለቆዳ ድርቀት፣ ለተለያዩ ድርቀቶች ትጋለጣላችሁ። ለምንድን ነው? ሰውነታችሁ ላይ ያለው ፈሳሽ በከፍተኛ ሁኔታ እየቀነሰ ይሄዳል። በኋላ ቆዳችሁ በጣም ነጭ መሆን የመገርጣት፣ የመድረቅ፣ ወዙን እያጣ የመሄድ ባህሪ ውስጥ ይገባል። ሆድ ድርቀት በከፍተኛ ሁኔታ ያስቸግራችኋል። እነዚህ ነገሮች ካፌን ሰውነት ላይ እየበዛ ሲሄድ የሚፈጠር ነው። እዚህ ጋር የምነግራችሁ አንደኛ ነገር ቡና ለመቀነስ መሞከር አለባችሁ። ውሃ በደንብ ውሰዱ እና ደግሞ ብትችሉ ቡናን በሌላ ነገር ቀስ እያላችሁ እየተካችሁ ለመሄድ ለምሳሌ አረንጓዴ ሻይ ለሰውነት በጣም በርካታ ጥቅም አለው። አሁን በቀን አራት ስኒ አምስት ስኒ ቡና የምትጠጡ ከሆነ በቀን ሁለት ስኒ ቡና ታደርጉት እና በቀን ደግሞ አንዴ ወይ ሁለቴ አረንጓዴ ሻይ መውሰድ እንደዚህ እየቀነሳችሁ ብትሄዱ ጉዳቱን ወደ ጥቅም እየቀየራችሁ ትሄዳላችሁ። እዚህ ላይ በጣም ጥንቃቄ ማድረግ ይኖረ ባችኋል ሌላኛው የእንቅልፍ ጦት ነው። እንግዲህ ቡና በጣም የምታዘወትሩ ከሆነ የእንቅልፍ ጦት መፈጠሩ አይቀርም። ምክንያቱም ካፌን በባህሪው በጣም የማነቃቃት ባህሪ ያለው ይሄ ሰውነት ውስጥ ረጅም ጊዜ ካፌን የመቀመጥ ባህሪ ስላለው በኋላ ላይ አይምሯችሁ በከፍተኛ ሁኔታ እንዲነቃቃ ያደርጋል። እንቅልፍ በሰዓታችሁ እንዳተኙ ያደርጋል። የእንቅልፍ እጦት ያመጣባችኋል። ምክንያቱም የዚህ የሜላቶኒን ሆርሞን ሰውነታችሁ ላይ በበቂ ሁኔታ እንዳይመረት ያደርጋል። ሜላቶኒን ወይንም የእንቅልፍ ሆርሞን የምንለው በበቂ ሁኔታ ሰውነታችሁ ላይ የማይመረት ከሆነ እንቅልፍ በሰዓቱ አተኙም። የእንቅልፍ እጦት ደግሞ ተያይዞ የሚያመጣቸው በጣም በርካታ ችግሮች አሉ። ሰውነት ካላረፈ፣ መስሎቻችሁ ካላረፈ፣ አይምሯችሁ ካላረፈ ለሌላም የጤና ቀውስ ይዳርጋችኋል። ስለዚህ ይሄ ሁሉ ችግር መነሻው ቡናን አብዝቶ መውሰድ ነው። እዚህ ጋር ጥንቃቄ ማድረግ ያስፈልጋል። ሌላው ሆዳችሁ አካባቢ የሚፈጠሩ ችግሮች ይኖራሉ። ይሄ ብዙ ሰው ላይ አይስተዋልም። አንዳንድ ጊዜ ግን ለምሳሌ ማስቀመጥ ሊሆን ይችላል፣ ቁርጠት ሊሆን ይችላል። ይሄ ባህሪ የሚመጣው ብዙ ጊዜ ካፌን ሆድ አካባቢ ለምግብ መፈጨት የሚረዳውን አሲድ በብዛት አንጀታችሁ ላይ እንዲመረት ስለሚያደርግ ነው። ይሄ አንጀት በልኩ ለምግብ መፈጨት ስርዓት ያስፈልጋል። ነገር ግን ከልክ በላይ በሚሆንበት ጊዜ የሆድ ቁርጠት፣ ማቅለሽለሽ፣ ሆድ መንፋት ምግብ ስትመገቡ መክበድ እንደዚህ አይነት ነገር ሊያመጣባችሁ ይችላል። ይህንንም ማወቅ ያስፈልጋል። ሌላኛው ስትረስ ዲፕሬሽን ውስጥ ሊከታችሁ ይችላል። እንግዲህ ካፌን ሰውነታችን ላይ ከፍ በሚልበት ጊዜ የሜታቦሊዝም አክቲቭ እንዲሆን ያደርጋችኋል። ይሄ ሜታቦሊዝማችሁ አክቲቭ የሚሆን ከሆነ ደግሞ በተለይ በተለይ ከፍተኛ ዲፕሬሽን ውስጥ ትገባላችሁ። ይሄ በነገራችን ላይ ከእንቅልፍ እጦቱም ጋር ይያያዛል። አሁን እንቅልፍ እጦት በከፍተኛ ሁኔታ ይፈጠራል ብያችኋለሁ። እንቅልፍ እጦቱ በሚኖርበት ጊዜ ታዲያ ተያይዞ እንደዚህ አይነ የሜታቦሊዝም አክቲቭ የመሆን ባህሪ ይፈጠራል። ያህኔ ከፍተኛ ዲፕሬሽን ውስጥ ይገባላችሁ፣ ጭንቀት፣ ስትረስ። ምክንያቱም ባላወቃችሁት መንገድ አይምሯችሁ ደስተኛ ነጻ እንዳይሆን ያደርግባችኋል። ይሄ መታወቅ አለበት። ሌላኛው ለልብ ሕመም ሊያጋልጥ ይችላል። በተለይ የልብ ምት መጨመር፣ የልብ ምት መዛባት፣ ልብ ድካም በኋላ ላይ የማምጣት ባህሪ ይኖረዋል። ይሄም ካፌን በተደጋጋሚ ሰውነቱ ሲኖር የሚፈጠር ነው። ሌላኛው የደም ግፊት መጨመር ነው። በተለይ በተለይ እንግዲህ ካፌን ሰውነት ላይ ከፍ በሚልበት ጊዜ ቅድም መግቢያ ላይ ነግሬያቸዋለሁ፣ የደም ቧንቧን የማጥበብ ባህሪ ያለው የደም ቧንቧ በሚጠብበት ጊዜ ደም በበቂ ሁኔታ ሰውነት ላይ ስለማይሰራጭ ከፍተኛ ግፊት ይኖራል። የግፊቱ መጠን እየጨመረ ሲሄድ ለስትሮክ ሊያጋልጥ ይችላል፣ ለልብ ህመም ሊያጋልጣችሁ ይችላል። በአጠቃላይ በከፍተኛ ሁኔታ ቡና የምታበዙ ሰዎች እነዚህ ነገሮች ከግምት ማስገባት አለባችሁ። ከዚህ ቀደም ስለ ቡና ቪዲዮ ሰርቼላችሁ ነበር። ቡና በቀን አንድ ስኒ ቢበዛ ሁለት ስኒ መውሰድ ያስፈልጋል። አንድ ስኒ ሁለት ስኒ ብትወስዱ ጣችሁ ጠቀሜታዎች አሉ። ይህ አሁን ከልክ በላይ ሲሆን በቀን አራት ስኒ አምስት ስኒ እንደዚህ የምጠጡ ሰዎች ካላችሁ ነው ለእንደዚህ አይነት ችግር ልትጋለጡ የምትችሉት። ይሄ ደግሞ ዛሬ በአንድ የሚፈጠር ሳይሆን ቀስ እያለ በሂደት ሰውነታችሁ ላይ የሚያመጣው ለውጥ ነው። ስለዚህ ከቡና ጋር ተያይዞ እነዚህን ጥንቃቄዎች ማድረግ ይኖርባቸዋል ማለት ነው። ዶክተር ዮናስ ነበርኩ። ይሄን ሀሳብ ላይክ፣ ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ